አበሻ ሲባል ማለት ነው። እውነቴ ነው ምላቸው፣ እንግዲህ አላህ ነው ወይም ደግሞ ፈጣሪውን የረሳበት ዘመን ደርሰናል ማለት ነው። ትናንትና እውነት ለመናገር ማለት አብርሽ አጥፍተዋል ወይም ደግሞ ሩታ የሆነ ነገር አድርጋለች ብሎ አንዳንድ ነገር ማውጣት ወይም ደግሞ ይፋ ማድረግ በጣም ይደብራል ማለት ነው። የአብርሽ ነገር እንደምታውቁት ለእናንተ አልነግራችሁም። ምክንያቱም እሱ ብዙ ነገር ለማድረግ ነው የሚሞክረው። አሰላሙ አሌይኩም ወራመቱላ ወበረካቱ፣ ውድ ቤተሰቦች ሰላም ሰላም ብያለው። በያላችሁ በሰላማቸው በዘዘ ተረፍረፍ ይበልልኝ። ይህን ቪዲዮ ከወደዳችሁ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሆነው እንደምታበረታቱኝ ከልብ አመሰግናለሁ። ወደ የሀገሬ ልጆች እና ምን አለመሰላችሁ አንዳንዴ ለራሳችንም ቢሆን እኔ እንጃ አላውቅም። በተለይም ደግሞ አውቀናል አለን አለን የሚሉ ሰዎች በጣም የሚናገሩት ነገር በጣም ነው የሚያስጠላው፣ በጣም ነው የሚደብረው። አብርሽ እንደምታውቁም ልጁ አይደለም ካሜራ ላይ ለማውጣት ያለውን ጉጉት እናንተ ታውቃላችሁ፣ እኔ ልነግራችሁም አልችልም። በጣም ነው ፍላጎቱ ማለት ነው አይደለም። ዛሬ ሳምንት ወይም አስራ አምስት የተወለደ ቀን እንኳን አደባባይ አውጥቶ ቢያሳይ ደስታውን አይችልም። ከዚህም በፊት ተናግረዋል። ቦዴንሶቹ አጠገም ማለት ነው የተወለደ ቀን እንኳን ፈተዋን ስቼ ነው ምለቅላችሁ ሲላቸው እነሱ ናቸው የተቆጡት። ሚዲያ ላይ አትልቀቀው፣ ምክንያቱም ለእኛ ለራሳችን በውስጥ ትልካለህ እያሉት ነበረ። ነገር ግን ትላንትና የሆነ ትንሽ ቪዲዮ ገብተዋል ልጁ ማለት ነው እና አንደኛ ነገር ህጻን ልጅ ነው። በህጻን ልጅ መፈትፈትና ማውራት በጣም ይደብራል። ለኔ የደበረኝ ነገር ምክንያቱም እኔ የራስ የተሰማኝ ነገር ነው ማወራው ማለት ነው። ሁለተኛ ነገር ደግሞ ቆይ እስቲ ልጁ ማለት ነው ቀይም ይሁን ጥቁርም ይሁን አረንጓዴም ይሁን እዚህ ጋር አብርሽ ነው የፈጠረው ወይስ ሩታ ናት የፈጠረችው? ይሄ እኮ ካላህ ዘንድ አላህ ነው አይደል፣ ይሄንን መልክ ይበቃሃል፣ ይሄንን ነገር ለአንተ ይገባሃል ብሎ የፈጠረው አይደል? ስለዚህ ባላህ ስራ ለምንድን ነው የምትገቡት? ሲቀጥል ደግሞ አብርሽን ራሱን ራሱን እውነት ለመናገር አብርሽ ምን ይወጣለታል? ምንም ይወጣለት ነገር የለም። በጣም ቆንጆ ልጅ ነው። ጀግና ልጅ ነው። ወንዳ ወንድነት አለው። እኔ እውነት ነው የምላችሁ፣ አብርሽ ሁሉ ነገሩ ይመቸኛል ማለት ነው። ማይመቸኝ ነገር ቢኖር ሩታን ዝቅ ሲያደርግ አይመቸኝም። ሴት ልጅ ይዞ ሲመጣ አይመቸኝም። ውሸት ሲያወራ አይመቸኝም። ዝሙትን ሲያስተላልፍ በተለይ ከነዚህ ውጭ በስተቀር እውነቴ ነው የምላችሁ አብርሽ በጣም ምርጥ ልጅ ነው። እንደምታውቁትም ደግሞ በጣም የዋህ ልጅ ነው፣ ምስኪን ሰውን የሚረዳ ልጅ ነው። ግን ነገር ግን እነዚህ ነገሮች እነዚህ ተግባራቶች በጣም ነው የምጠላበት። በዛ የተረፈ በአብርሽ ምን ይወጣበታል? ምንም የሚወጣበት ነገር የለም። ሞር እንኳን ቢወጣበትስ ይሄ እኮ ፈጣሪ ነው አይደል? የፈጠረው አብርሽ ወይስ ራሱ ሲወለድ እግሬ ለእኔ ይሄን ይበቃኛል፣ ፊቴን ይሄን ይበቃኛል ብሎ ፈጥሮታል? ራሱ አልፈጠረውም እኮ ማናችንም ቢሆን አልተፈጠርንም አይደል? እራሳችን አይደለም የፈጠር ነው አላህ ነው የፈጠረኝ። ለምሳሌ እኔ በጣም ፉንጋ ነኝ፣ እውነቴ ነው የምላችሁ። አፍንጫ የለኝም፣ እጆቼ በጣም ያስጠላሉ። ነገር ግን ይሄንን ያስጠላኝ በጣም የሚያማምሩ ጓደኞች አሉ፣ ውብ የሆኑ ጓደኞቼ አሉ። ነገር ግን እንደነሱ ለምን አላማርኩም፣ እንደነሱ ለምን አሉንኩም ብዬ ወላሂ ላዚም አንድም ቀን አንድም ቀን። ምክንያቱም በራሴ በቃ የሰጠኝ ነገር ነው አይደል? በሰጠኝ ነገር ለምን ብዬ ነው የምከራከረው? እንዲህ አይን የሌለው እጅ የሌለው፣ እውነቴ ነው የምላችሁ እንኳን የሚል አይኑን የጨፈነው ነው አለኩ እጁ እንኳን ልስራና አንስቼ ምግብ እንኳን ልጉረስ የሚል ሰውኩ፣ እጅ የሌለው ሰውኩ፣ የለም እናንተ ምን ሆናችሁ ነው? በጣም ያስጠላል። እውነት ለመናገር ማለት ነው። እውነት አንዳንዴ የሆነ በነዚህ በእነዚህ ልጆች በህይወታቸው ውስጥ ብንፈተፍትም ብንተነትንም የሆነ አንዳንዴ ሸፍኑ፣ ለምሳሌ አብረሽ አደባባይ እንዲያወጣው አደባባይ እንዲታይ ካረገ እሱ አረገ ብለን እኛም ደግሞ ማረግ የለብንም። ወይም ደግሞ ሩታ ልጅዋ እንዲታይላት የሆነ ነገር አረገች አይደል እንዴ? ሩታ አረገች እንጂ ሩታ አላሰበችለትም፣ ሩታ አልጨነቀችለትም። እኔ ምን አገባኝ የሚባል ነገር። እኔ በጣም ነው የደበረኝ እውነት። የወንድም ገመና እየተሸፈነ ምንድን ነው የሚባል ነገር አለ። ቢያንስ እንኳን የሆነ ነገር ሲያመጡ ከወደድናቸው፣ ካደነቅናቸው ከልባችን ለነሱ ቦታ ካለን ያላቸውን ነገር መሸፈን ወይም ደግሞ መደበቅ። ብንደብቅስ ምን ችግር አለው? በተለይ ይሄ ሞር ሕጻን ልጅ ማለት ነው ጥቁርም ይሁን አረንጓዴም ይሁን ለአባቱ ለሩታና ለአብርሽ ወርቅ ነው። አላያችሁም? ሩታ እንዴት እንደምሳሳለት አባቱ እንዴት እንደሚሳሳላት ማለት ነው። አረ በፈጠራችሁ፣ አንዳንዴ የምታወሩት ነገር እወቁ ማለት ነው። እንደው የሚደብርባችሁ ነገር አታውሩ ከምር። ይሄ ብር ሆነ ባልሆነ ነገር ለቪዩ ለሆነ ነገር ተብሎ የሚናገር የሚደረግ ነገር በጣም ያስጠላል፣ በጣም ይደብራል ማለት ነው። ይሄ በረከም አይሆንም። ይሁን እንዴ! ከፈጣሪያቸው ጋር እየተጣላችሁ ፈጣሪ በሰራው ነገር እየገባችሁ እየማጋጣችሁ፣ ሁለት አብርሽ ሆነ ሶስት፣ ለምን ሚሊዮን አብርሽ አይሆንም? አብርሽ እውነት ነው፣ ሙላችሁ በጣም ምርጥ ነው። ጥቁር ነው ለምትሉ ደግሞ አብርሽም ጥቁር ነው፣ ሩታም ጥቁር ናት ማለት ነው። ምን ችግር አለው እንዴ? ጥቁር ሰው በዚህ ምድር ላይ አይኖር ተብሏል እንዴ? ጥቁር ሰው አይወለድ ተብሏል እንዴ? ወይስ በቃ እንዳለ ፈረንጅ ሆና እናንተ ይሄ የአረብ ሀገር ምናምን ያሉት ወደ ጠራርካችሁ ወደ ኢትዮጵያ ውሰዳ። እኛ ምንድንነን እኛ ምን አይነት ከለር ነን ያለን ማለት ነው። እውነት አንዳንዴ ይገርመኛል። የራሳችሁን ነገር ደብቃችሁ የሰውን የሰውን ገመና የሰውን ነገር እንደዚህ ነገር ገና በላደገ ልጅ ሳምንት ወይም አስራ አምስት ባልሆነው ልጅ በዚህና ስትባሉ ማለት ነው ተመቻችሁ በቃ አብርሽ ለቀቀላችኋል፣ እንኳን ደስ አላችሁ። ዘቅዝቁ፣ እየዘቀዘቃችሁ ተሳደቡ ልጁን ማለት ነው። ይሄ በእናንተ ነገ ከነገ ወዲያ እናያለን እኮ የሆነ ነገር ከተፈጠረ በቃ የሩታ ልጅ ተቆርጦም ይሁን ምንም ይሁን ይፋ ተደረገላችሁ መዘቅዘቅ ትችላላችሁ ማለት ነው። ነገር ግን ያስጠላል፣ ይደብራል። እኔ አትናገሩ አይደለም፣ የፈለገ ነገር አብሩ። ነገር ግን ፈጣሪያችሁ ለምንድን ነው ማትፈሩት? በፈጣሪ ስራ ለምንድን ነው የምትገቡት? ይሄንን ነገር ተገቢ ነው እንደኔ ማለት ነው። ደግሞ አብርሽ ቆንጆ አይደለም፣ አብርሽ እንደዚህ ነው። አብርሽ በጣም ቆንጆ ልጅ ነው፣ ከምንም በላይ ማለት ነው። አንዳንድ ሰው ቆንጅና አይደለም እንዴ ቆንጅና ተሸክሞ ውስጡ አርተፊሻን የሆነ ሰው አለ አይደል እና ቃለን እኮ ቆንጆ ሆኖ ስንት ነገር የሚሰራ ስንት ነገር የሚያረግ ሰዋላለ እንዴ። ቆንጅና ኮ ግድግዳ ላይ አይሰቀልም አይደል? ቆንጅና ታጥቦ አይጠጣም አይደል? የሰው ልጅ ማለት ልቡ ነው። እኔ እውነቴ ነው ሙላችሁ። ከምንም ከምንም በላይ የሚናፍቃኝ ነገር ቢኖር በአብርሽ በኩል ወደ ራሱ ተመልሶ ትዳሩና ቤቱ በያያዘ ሩታን በስነ ስርዓት በያያዛት ሩታን ባስከበራት ከማንም ውሽሚትግና ከማንም ሴት ባይላላጥ በቃ ታውቃላችሁ፣ ቡታጀራ የነበረ ማንነቱ ቢመለስ እኔ በአብርሽ ምንም አይነት ነገር ማወጣበት ነገር የለም ማለት ነው። የምታውቁት ሰዎች ብዙዋቸው አላችሁ ማለት ነው። አብርሽን ለምንድን ነው የምንጠራብኛው ማለት ነው? እዚህ ጋር ዝሞ ስለሚያስተምር፣ መጥፎ ነገር ስለሚያስተምር፣ ሩታን ዝቅ ስለሚያደርግ፣ ሌላውን ደግሞ ከፍ ሲያደርግ ነው እንጂ የምንናደደው ሌላ ነገር በአብርሽ የሚወጣበት ነገር አለ እስቲ ብዙ ዩቱበሮች እውነቴ ነው ምላቸው፣ ለስንት ዩቱበሮች የስራ እድል ፈጥሯዋል? አብርሽ ማለት ነው። ሩታ ሞር ከመጣች በኋላ ስንት ሰው አደገ? ስንት ሰው ተለወጠ? በአሁኑ ሰዓት እንደዚህ የሚያደርግ ሰው የለም እና እኔ አብርሽ እውነት ለመናገር ማለት ነው በመልኩ በቁመናው በምናምን እንደዚህ ሆነ ያን ሆነ የሚባል ነገር በጭራሽ አይመቸኝም። በጭራሽ ለምን እንደሆነ አላውቅም። ከዚህ በፊትም እውነት ነው የምላችሁ ትዝ ካላችሁ ማለት ነው በሆነ ነገር የመጣ ሩታ በጣም ጣፋጭ ናት ባለበት በዛች ርከርድ አብርሽን ብዙ ነገር እያደረጉ አፉን እየቆረጡ ምናምን የሚያደርጉ ሰዎች ነበሩ፣ ማለት ነው። ያንን እንደዚህ የሚያደርግ ፈጣሪን የማይፈራ ወይም ደግሞ ፈጣሪውን በሰራው ስራ እኔ ገብቼ ለምን አልሰራሁትም የሚል ሰው ነው፣ ፈጣሪውን የማያስከብር ሰው ነው እንጂ በዚህ ነገር መግባትም አያስፈልግም። ደግሞ የአብርሽና የሩታ መተንተን የአብርሽና የሩታ ፈትፍተን ያልበቃን ሰዎች አሁን በህፃን ልጅ ላይ መፈትፈት ምን እያደርግ? እሺ። ኧረ አሁንማ እውነት የሩታና የአብርሽ መጨረሻ አላቅም። አላ እራሱ ይሁናቸው ማለት ነው። እውነት ከትንሽ ጊዜ ከሚዲያ ራሱ ጥፍት ቢል ይሄ አብርሽ በቃ ጠቃደኛ አብርሽም ቢሆን አብርሽም ቢያረገው ነገር ግን ቪዲዮ ላይ አግኝቻለሁ። እንደዚህ ብሎ ማውራት ለራሳችንም ጥሩም አይደለም፣ ለነገ ለቤታችንም ጥሩ አይደለም፣ ለልጆቻችንም ጥሩ አይደለም። በቃ የሰው ልጅ አላህ ከፈጠረው ፈጠረው ነው እንዴ ማንም እንዴ ሀብታምና ድኻ ስለሆናችሁ ወይም ደግሞ መልክ ስላላችሁ